የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የ2005 የኮንዶሚኒየም ተመዝጋቢዎች ፊርማ ማሰባሰብ ጀመሩ፣ 12 አድራሻዎች ይፋ ተደርገዋል። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች ተናገሩ። ኢትዮጵያ ጋዜጠኞች የሚታሰሩባትና የሚታገቱባት ሀገር መሆኗ ተገለጸ። መኢአድ ከመንግስት ጋር ስርተናል ሲል በይፋ አስታወቀም።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 ጥሩ የሚባሉ አሻራዎችን በሀገሪቱ ላይ ማሳረፋቸውን በተለያየ ጊዜና መድረክ መገለጹ ይታወቃል። ለአብነትም ግዙፉ የተባለው ሜጋ ፕሮጀክቶችን ጨምሮ ማጠናቀቅ በቀዳሚነት ሲጠቀስ ይስተዋላል። ከዚህም ባሻገር የተሻሉ የግብርና ስራዎችን በመስራት ራስን በምግብ ዋስትና ለመቻል የሚደረገው ጥረትና ሐምሌ 22 ቀን 2016 የተደረገው የማክሮ ኢኮኖሚ ማሻሻያ ይጠቀሳሉ። ጠቅላይ ሚኒስትር አብይና ፓርቲያቸው ብልጽግና ወደ ስልጣን ከመጡ ወዲህ የፖለቲካ ምህዳሩ ምን ይመስላል በሚል በተለያዩ ብሔራዊ ምርጫ ቦርድ ተመዝግበው በሀገሪቷ ከሚንቀሳቀሱ የፖለቲካ ድርጅቶች መካከል የመላው ኢትዮጵያ አንድነት ድርጅት መኢአድና የኦሮሞ ፌዴራሊስት ኮንግረስ ኦፌኮን ሀሳባቸውን አጋርተዋል። ይደግማሩ የመላው ኢትዮጵያ አንድነት ድርጅት መኢአዴ ሰሜናዊ ኢትዮጵያ ዋና ኃላፊ በዚሁ ጉዳይ ሲያብራሩ ፓርቲያቸው ባለፉት ሲሉ በጠሯቸው ዓመታት በሀገራዊ ጉዳዮች ዙሪያ ከብልጽግና ፓርቲ ጋር መስራታቸውን አስታውቀዋል። ኃላፊው አሁንም እየሰሩ መሆኑን አመላክተው ነገር ግን የፖለቲካ ምህዳሩ መስፋት ሳይሆን የፖለቲካ ምህዳሩን ለማስፋት አስቻይ ሁኔታዎች በበቂ ሁኔታ አለመስተዋሉን አንስተዋል። ይሁን እንጂ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ብልጽግና ሁሉን አቃፊና አካታች ሆኖ የተመሰረተ ፓርቲ ነው ሲሉም ተናግረዋል። የፓርቲው ምክትል ፕሬዝዳንት አክለውም ኢትዮጵያን የመምራት መሻት ያለው አካል ሁሉንም ኢትዮጵያውያን ማቀፍ አለበት ያሉ ሲሆን ይህ ችግር ከኢህአዲግ ላይም ነበር ሲሉ አስታውሰዋል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ተቀዳሚ ምክትል ሊቀመንበር ሙላቱ ገመቹ ፓርቲዎች የየራሳቸውን ዓላማና ግብ ለህዝብ ለማድረስ እየተቸገሩ ነው ይላሉ። በዚሁ ጉዳይ ላይ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩም ለገሰ ቱሉም በበኩላቸውም በኢትዮጵያ በመሀል የፖለቲካ እይታ እየተመራሽ ከባለፈው መልካሙን ተሞክሮ በመውሰድ ለነገው ትውልድ ዛሬ ላይ አዲስ አሻራ በማኖር አዲስ የከፍታ ምዕራፍ የጀመረችበት ዕለት ነው ብለዋል። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች ተናገሩ። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የህክምና ባለሙያዎች ተናግረዋል። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች ምክንያቶች መሆናቸው ተገልጧል። በባህር ዳር የፈለገ ህይወት ሆስፒታል ባለፉት ሰባት ወራት ብቻም 156 ከራስ ማጥፋት ጋር በተያያዘ ወደ ህክምና የመጡ ሰዎች መኖራቸውን አንድ የህክምና ባለሙያ ተናግረዋል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ላፊ ኃላፊ ዶክተር ጓዴ ተዋበ ከአዲሱ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታሉ መምጣታቸውን ገልጸውልናል። ከታካሚዎቹ መካከልም ብዙዎች ከተጎዱ በኋላ ወደ ተቋሙ በመድረሳቸው ህይወታቸው ያለፈ መኖሩንም አመልክተዋል። በወራቤ አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ዶክተር ስጢፋኖስ እንዳለመ በበኩላቸው ራስን ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውን ጠቅሰው ዋነኞቹ ድብርትና ቅጽበታዊ ሁኔታዎች የሚፈጥሩት ሁኔታ እንደሆነ ተናግረዋል። ኢትዮጵያ ጋዜጠኞች የሚታሰሩባትና የሚታገቱባት ሀገር መሆኗ ተገለጸ። በጎርጎሮሳውያኑ 2024 በኢትዮጵያ 43 ጋዜጠኞች ለገታና እስር መዳረጋቸውን ሪፖርቱ አመልክቷል። ጋዜጠኞች በተለይም በአማራ፣ ኦሮሚያና ቤኒሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንደሚገጥማቸውም ተነግሯል። የጋዜጠኞች ደህንነት ግምገማ በማካሄድ የሚታወቀው ዓለም አቀፉ የሚዲያ ድጋፍ ተቋም ባወጣው ሪፖርት በኢትዮጵያ በጎርጎሮሳውያኑ 24 ብቻ 43 ጋዜጠኞች ለእገታ እና እስር መዳረጋቸውን አስታውቋል። ሪፖርቱ ጋዜጠኞች ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያም እስርና እንግልትን ጨምሮ ለበርካታ ጫናዎች ተጋላጭ መሆናቸውን አመላክቷል። ከስልሳ ጋዜጠኞች ጋር በተደረገ ቃለ መጠይቅና በሰነድ በተመዘገቡ ጉዳዮች ላይ የተመሰረተው ሪፖርቱ በግጭቱ በተጎዱ አካባቢዎች ያሉ ጋዜጠኞች በተለይም በአማራ ኦሮሚያና ቤኒሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንደሚገጥሟቸው አረጋግጧል።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 የ2005 የኮንዶሚኒየም ተመዝጋቢዎች ፊርማ ማሰባሰብ ጀመሩ። አስራ 12 አድራሻዎችም ይፋ ተደርገዋል። የ2005 የኮንዶሚኒየም ተመዝጋቢዎች ጊዜያዊ አስተባባሪ ኮሚቴ የተመዝጋቢዎችን ፊርማ ማሰባሰብ መጀመሩን ይፋ አድርጓል። የ13 ዓመታት የቤት ጥበቃ ያማረራቸውና በከተማ አስተዳደሩ ምላሽ ያጡ የ2005 ዓመተ ምህረት የ20/80 እና 40/60 የቤት ልማት ፕሮግራሞች የተመዘገቡ የአዲስ አበባ ነዋሪዎች መሰባሰብ ከጀመሩ ሰነባብተዋል። በቴሌግራም የተጀመረው ውይይት ፍሬ አፍርቶ ኮሚቴ መርጠውና አደራጅተው እንቅስቃሴ ማድረግ መጀመራቸውን መዘገባችን ይታወሳል። ባሳለፍነው ሳምንት መጋቢት 17 ከ300 በላይ ተመዝጋቢዎች በአካሄዱት የኦንላይን ውይይት ፊርማ ለማሰባሰብ በተስማሙት መሰረት ዛሬ በየአካባቢው የፊርማ ማሰባሰብ ተግባራቸውን እንደሚጀምሩ ይፋ አድርገዋል። የተመረጠው ጊዜያዊ ኮሚቴ ትላንት አመሻሹን ባወጣው መግለጫም ውድ የ20528 እና 460 ኮንዶሚኒየም ተመዝጋቢዎች በ1772017 ዓም በነበረን ውይይት በቅርቡ የቅሬታና ውክልና ፊርማ ማሰባሰብ እንደሚኖር መግለጻችን ይታወቃል። በመሆኑም ባገኘ ናቸው። ፈቃደኛ የፊርማ አሰባሳቢ አባላት ከነገ ሐሙስ 25 7 2017 ዓ.ም ጀምሮ በተመረጡ ቦታዎች የፊርማ ማሰባሰብ ስለሚካሄድ በአቅራቢያቸው ወደሚገኙ አባላት በመሄድ እንድትፈርሙ እናሳስባለን ብለዋል። ኮሚቴው አያይዞም ፊርማ አሰባሳቢዎቹ በፍቃደኝነትና ካላቸው የሥራ ጊዜ ላይ ቀንሰው የሚያገለግሉ በመሆናቸው ፊርማ ለማሰባሰብ ካስቀመጡት ሰዓት ውጪ ስልካቸው ላይ ባለመደወል የተለመደ ትብብራቸውን እንድታሳዩ እንጠይቃለን ነው ያሉት። የ2005 የ20/80ና 40/60 ኮንዶሚኒየም ተመዝጋቢዎች አስተባባሪ ጊዜያዊ ኮሚቴ ባወጣው መግለጫም የ12 ፊርማ ሰብሳቢ ግለሰቦችና አድራሻም አካቷል። በመሆኑም አባላት ለፊርማ ስትመጡ ከዚህ በታች የተጠቀሱትን መረጃዎች አሟልታችሁ እንድትመጡ ተጠይቋል። አንደኛ የባንክ አካውንት ቁጥር ፎቶ ያለበት ክፍል እና የመጨረሻ ክፍያ ያለበት ክፍል ዋናውንና ኮፒ የማይመለስ። ሁለተኛ የምዝገባ ቁጥር ቢጫ ካርድ ኮፒ የማይመለስ ለ28 ተመዝጋቢዎች ብቻ። ሶስተኛ የቀበሌ መታወቂያ ኮፒ እና ቴሌግራም የምትጠቀሙበትን ስልክ ቁጥር የፊርማ ማሰባሰቢያ ፎርሙ ላይ መሙላት ይኖርባችኋል ተብሏል። በተጨማሪም ፎርሙ ላይ መረጃዎቹን ስትሞሉ ሙሉ ስም ከና አያት፣ አድራሻቸውን ክፍለ ከተማ፣ ቀበሌ፣ ቤት ቁጥር፣ ቴሌግራም የምጠቀሙበትን ስልክ ቁጥር፣ የመዝገባ ቁጥር ማለትም ቢጫ ወረቀት ላይ ያለውን የቁጠባ አካውንት ቁጥር መጻፍ ይኖርባቸዋል። በተወካይ የምታስፈርሙ አባላት ከላይ ከተገለጸው በተጨማሪ ሕጋዊ የውክልና ማስረጃም፣ የተወካይ መታወቂያ ዋናና ፎቶኮፒ መያዝ እንደሚኖርባቸው ኮሚቴው ገልጿል። የኮንዶሚኒየም ተመዝጋቢዎች ሲኤምሲ፣ ኃይሌ ጋርመንት፣ ከቤተል እስከ አለም ባንክ ጊዮርጊስ፣ መቅደላም፣ አያት 72 6 ኪሎ፣ አቃቂ ቃሊቲ፣ ገርጂ ሳሪስ እና ጎተራ ቦሌ መርካቶ እንዲሁም ኮየ ፈጬ የሚቀርባቸው ቦታን በመገኘት መፈረም ይችላሉ ተብሏል። የፊርማ አሰባሳቢዎችን አድራሻና የሚችሉባቸውን ቀናትና ጊዜ ለማግኘትና በየጊዜው የሚወጡ መልእክቶችን ለመከታተል እንድትችሉ የአቦል ዜና የቴሌግራም ቻናል ላይ ገብታችሁ ማግኘት እንደምትችሉ እንገልጻለን። የፍትህ ጠያቂዎች ምላሽ እስኪያገኙ አቦል ዜና ድምጽ መሆኑን የሚቀጥል ሲሆን፣ የሚዲያ ሽፋን ማግኘት የምትፈልጉ አቦል ቤታችሁ መሆኑን በዚሁ አጋጣሚ እናሳውቃለን። ኔታንያሁ የዓለም አቀፉን የጦር ፍርድ ቤት የእስር ማዘዣ ቸል በማለት ወደ ሃንጋሪ መጓዛቸው ተሰማ። እስራኤል በጋዛ እያደረሰች ያለችውን የጦር ወንጀል ተከትሎ በዓለም አቀፉ የጦር ወንጀሎች ፍርድ ቤት የእስር ትዕዛዝ የወጣባቸው ቤንያሚን ኔታንያሁ የአራት ቀናት የስራ ጉብኝት ለማድረግ አንጋሪ መግባታቸው ተሰምቷል። አንጋሪ የጦር ወንጀለኞች ፍርድ ቤት መስራች አባል እንደመሆኗ በፍርድ ቤቱ የእስር ትእዛዝ የወጣበት ማንኛውም ግለሰብ ወደ አገሯ ከገባ አሳልፋ የመስጠት ግዴታ አለባት። የአንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በበኩላቸው አገራቸው ኔታንያሁን ለመቀበል ዝግጁ መሆኗንና የፍርድ ቤት ትእዛዙንም እንደማታከብር አስታውቀዋል። ከኳታር ገንዘብ ተቀብለዋል የተባሉ ረዳቶቻቸው መታሰራቸውን ተከትሎ በአገር ቤት የፖለቲካ አጣብቅኝ ውስጥ የሚገኙት ኔታንያሁ ኦርባንን ለማናገር ወደ ሃንጋሪ መግባታቸው ተዘግቧል። ፖሊስ ስማቸውን ይፋ ያላደረጋቸውን ረዳቶቻቸውን እስር እገታ ሲሉ የጠሩት ኔታንያሁ አክለውም ምንም አይነት ኬዝ የለም ብለዋል። በሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ በባለሥልጣኗ በኩል ጉዳዩን የስም ማጥፋት ዘመቻ ስትል አጣጥለዋለች። ሩሲያ የራሷን ግድብ አወደመች።